የአውሮፕላን አብራሪ ወይም ፓይለት መሆን ገና በልጅነት እድሜው ያልሙ የነበረ ሙያ ነው። እሱን የሚያውቁት ሁሉ ፓይለት የመሆን ህልሙን የገዛ ስሙን ያህል ያውቁታል። በምኞት ብቻ ያልተገታው ይልቁንም በትጋትና ጥረት የታጀበው የትምህርት ጉዞው አሁን ለስኬት አድርሶታል። አውሮፕላን አብራሪነት ከልጅነት ጀምሮ የነበረ ህልሜ ነው። ረጅም ጊዜ በቃ ስሮት ማይ ላይፍ፣ ወደፊት ምን መሆን ትፈልጋለህ ሲባል ፓይለት መሆን እኔ እስከማውቀው እና ጓደኞቼ በሙሉም ፓይለት መሆን እንደምፈልግ ያውቃሉ። እና ገብቼም ፓይለት ሲሆን ከእኔ እኩል ነው፣ እነሱም ደስ ያላቸው ድሪመን አቺቭ ማድረግ ስሜቱ በጣም የተለየ ነው። በጣም ደስ የሚል ነው። በኢትዮጵያ አየር መንገድ ግሩፕ ስር የሚገኘው የኢትዮጵያ አቪየሽን ዩኒቨርሲቲ ፍቃዱ ተሾመን ጨምሮ በርካታ የትምህርትና የስልጠና ወራትን ያሳለፉ የተለያዩ የአቪየሽን ዘርፍ 974 ሰልጣኞችን በዛሬ ዕለት አስመርቋል። ተመራቂዎቹ በኢትዮጵያ አቪየሽን ዩኒቨርሲቲ የቆዩባቸው ጊዜያት እጅግ ፍሬያማ እንደነበሩ ይናገራሉ። ብዙ ነገር ነው ጌኔ ያደረግነው ብዬ አስባለሁ። መጀመሪያ ሲጀመር ያው ትሬኒንግ ነው ትምህርት ነው የሚሰጠው ብሎ ነው የሚታሰበው ግን በዛ ተጨማሪ ደግሞ የሰውን ሪስፔክት ዝቅተኝነት እና በዝቅተኝነት ደግሞ ትልቅ ቦታ ትልቅ ደረጃ መድረስ እንደሚቻል ና የሰዎችን ህይወት ደግሞ አሳልፈን ይዘን በአየር ላይ ስንሄድ ትልቅ ኃላፊነት እንደሚጠበቅብን ና ለዛ ኃላፊነት ብቁ አድርጎን አስቀምጦናል ብዬ አስባለሁ። በጣም ብዙ ነገር ያሳለፍንበት እንደ ባችን ብዙ ስትራግሎችን አንድ ላይ ተጋግዘን ያለፍንበት ነው። የኢትዮጵያ አየር መንገድም በሚገባው አስፈላጊ ስልጣኖችን ሰጥቶናል። ዴዲኬትድ የሆኑ አስተማሪዎች ነበሩ። በጣም ቆንጆ ጊዜ ነበረ እና ለዚህ ጊዜ በመብቃታችን ለዚህ ቀን በጣም ደስተኞች ነን። በጣም ትልቅ ነገር ነው ማለት ለእኛም ለቤተሰብም ደስ የሚል ነገር ነው እና ፊውቸርህንም ግራንት የሚያደርግ ነገር ስለሆነ ደስተኛ ነን። ያው ራሱ አስመርቆ አስተምሮን አስመርቆን ስራ ስለሚያመቻችልን ደስ ይላል። ስትገባ ወደዚህ የመጀመሪያው ሪክሩትመንት ላይ ኦፍኮርስ የተወሰኑ እድሎች ምናምን አሉት። ከዛ ግን ዋንስ እዚህ ትሬኒንጉን ከጀመርክ በኋላ እዚህ የመጡትን ልጆች ማብቃት ላይ በጣም ኤክሰለንስ ያደረገ ድርጅት ነው። በጣም ትልቅ እኔ አመስግኘውም የማልጨርሰው ትልቅ ድርጅት ነው። የኢትዮጵያ አየር መንገድ በየጊዜው አህጉር አቀፍና ዓለም አቀፍ ተመራጭነቱ እየጨመረ የመጣው የኢትዮጵያ አየር መንገድ ስኬቱን ዘላቂ ለማድረግ እየሰራ ይገኛል። አየር መንገዱ አሁንም የአህጉሪቱ ቁጥር አንድ ሆኖ ለመቀጠል በትኩረት ከሚሰራባቸው ዘርፎች ውስጥ አንዱ ደግሞ የሰው ኃይል ልማት ነው። የኢትዮጵያ አየር መንገድ እድገት በአምስት ምሰሶዎች ላይ የቆመ ነው ነው የምንለው ። አንደኛውና በጣም አስፈላጊው ነገር የሰው ኃይል ነው። የሰለጠነ በብቃት የላቀ በቁጥርም የድርጅቱን ፍላጎት የሚያሟላ የሰው ኃይል መያዝ ለእድገታችን ምትክ የሌለው ወሳኝ ጉዳይ ስለሆነ ይህንን አጠንክረን ነው የምንሰራበት። ብዙ የአፍሪካ አየር መንገዶች የሚቸገሩት ይሄ ነው የሰው ኃይል ማፍራት የሚያስችላቸው በቂ የማሰልጠኛ ትምህርት ቤቶች የሏቸውም። ስለዚህ ከውጭ ሀገር ሲቀጥሩ ይታያሉ። ኢትዮጵያ አየር መንገድ ግን የራሱን የሰው ኃይል ፍላጎት ኢትዮጵያውያን ቀጥሮ በማሰልጠን ነው እና ዩኒቨርሲቲው በዚህ ዙሪያ ትልቅ ሚና ነው እየተጫወተ ያለው። አየር መንገዱ ለዘርፉ ብቁና የሰለጠነ የሰው ኃይል የማፍራት ስራው በሀገር ብቻ እየተገደበ አይደለም። በዘርፉ በተለይም በአፍሪካ ያለውን ክፍተት ለመሙላት ብሎም ለሀገር የውጭ ምንዛሪ በማምጣት ረገድ ከፍተኛ ድርሻን እየተጫወተ ይገኛል። የአፍሪካ አቪየሽን ኢንዱስትሪ አንዱ ችግሩ የሰለጠነ የሰው ኃይል አለመኖሩ ነው። ይህን ደግሞ እኛ አቪየሽን ዩኒቨርሲቲያችንን በመጠቀም መርዳት አለብን ብለን ተነስተናል። የሌሎች አፍሪካ አገሮችን ዜጎች አምጠን እዚህ ስናሰለጥን ብዙ ነው ጥቅሙ። አንደኛ ገንዘብ እየከፈሉ ነው የሚሰለጥኑት፣ ለሀገራችን የውጭ ምንዛሬ እናመጣለን። ሁለተኛው ደግሞ እነዚህ ሰዎች ሰልጥነው ሄደው አገራቸው ውስጥ የኢትዮጵያን ባህል የኢትዮጵያ አየር መንገድ ግሩፕን ያስተዋውቃሉ እና አምባሳደሮች ነው አሰልጥናን የምንለቀው። ከዚህ በፊት ያሰለጠናቸው ዛሬ ብዙ ሀገሮች ውስጥ በኃላፊነት ደረጃ ላይ ነው ያሉት። ያ እንግዲህ አፍሪካውያን ለኢትዮጵያና ለኢትዮጵያ አየር መንገድ ያላቸው አመለካከት ከፍ ነው የሚያደርገው። በየዘመኑ ተለዋዋጭ በሆኑ የቴክኖሎጂ ፈጠራዎች ጋር ተያይዞ በከፍተኛ ፍጥነት እያደገ ከሚገኘው የአቪዬሽን ዘርፍ ኢትዮጵያ ብዙ ስራ ይጠብቃታል። ሰልጣኞችም በዘርፉ ሀገራቸው የምትጠብቀውን ሁሉ ለማበርከት በሙሉ አቅም ተዘጋጅተናል ይላሉ። ያው አሁን ግራጁዌት ማድረጋችን ነው። ግራጁዌት ስናደርግ ግራጁዌት ያደረግንበት ኤርክራፍት አለ። ከዛ በፊት ግን የትሬኒንግ ኤርክራፍቶች ትንንሽ ኤርክራፍቶች አሉ እና እነሱ ላይ ትሬኒንግ ስናደርግ ኤቭሪዴ ትምህርት ነው። ኤቭሪዴ ማንበብ ነው ዛሬ ይሄን አውቅ ያለው ብለህ የምታቆሙ አይደለም፣ እና ለዛ ዴዲኬትድ መሆን አለብህ። ከዚህ በኋላ እንግዲህ የምችለውን ሁሉ አቅም ተጠቅሜ ሀገሬን ለማኩራት ለማስጣራት፣ ምክንያቱም ፊገር ነው የኢትዮጵያ አየር መንገድ፣ ለአፍሪካም ለኢትዮጵያን ፊገር ስለሆነ ሙሉ አቅሜን ተጠቅሜ ለመስራት ዝግጁ ነኝ።